ዶሮ እንሰራለን እንግዲህ ለዶሮ ሽንኩርታችንን ፈጭቼ እዚህ ጋር አድርጌያለሁ ማለት ነው። ሽንኩርታችን ይኸው እየበሰለ ነው። ቀነስ ብሏል፣ ወረድ ብሏል። እንግዲህ ትንሽ በሰል ይበልና ደግሞ ዘይት አንድ ኩባያ ዘይት ጨምሬ ያለው። እንግዲህ ሽንኩርታችን በስሏል። አሁን ቆንጆ ነው። ዘይቱን ደግሞ ጥብስ አርገን ሲጨርስ በርበሬ እንጨምራለን። ይህ ለበርበሬ ነው የሚጨምረው። ምን ያህል ነው? በርበሬ እያየን ነው የምንጨምረው እንደሚበቃ ያህል ማለት ነው። ይህ ይሄ ጥቁር አዝሙድና ይሄ መከለሻ ደግሞ ኮረሪማ ነው። የሁላችንም እንደፍላጎታችን ነው የምንጨምረው። እኔ ግን እንደዚህ ነው የጨመርኩት። ያው ቆሊቴ ረጅም ሰዓት ላይ ያቁላላሁት ያው ካሜራውን እንዳይረዝበት ብዬ ነው ብዙ ጊዜ ያልቀረጽኩት። አሁን ችክኑን መጥበሻው ላይ ስለበሰል እያንዳንዱን ኦልሬዲ በቅቶታል ማለት ነው። የኛ ሀገር ችክን እንደዚህ ነው እዚህ ላይ ቁጭ ቁጭ አደረገዋለሁ ማለት ነው። ቁሌቱ ካለቀ በኋላ ችግሩን ጭ ጨው ጨምረናል። ሁላችንም እንደሚመቸ ነው የምናደርገው። ይህንን ይመስላል ዶሮ ቅቤ እኔ ይሄን ያህል ነው የሚጨምረው። እንዲበዛ አልፈልግም። እናንተ ደግሞ ከዚህ በላይ መጨመር ከፈለጋችሁ ትችላላችሁ ማለት ነው። ይህንን ይመስላል እንግዲህ ዶሯችን። ያው እንደምታዩት ቆንጆ ነው፣ ቆንጆ ዶሮ ነው። ስለዚህ ጨርሰናል ማለት ነው። እሺ ነጭ ሽንኩርትና ዝንጅብል ሲጨምር ቪዲዮ እንትን ብሎብናል። ስለዚህ ነጭ ሽንኩርትና ዝንጅብል ስላላሳየው ይቅርታ እናንተ ጨምሩ። እንግዲህ ዶሮአችን ይሄንን ይመስላል። መልካም